የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ እንደ ኤርትራ ያሉ ሀገራትን አስጠንቅቋል። ለኢትዮጵያ ወደብ ያስፈልጋታል የሚነው ሊያምኑበት ይገባል ሲሉም ተደምጧል። አሁን በኢትዮጵያ እየኑሮ ውድነቱ በጥፍ ቀንሷልም ብለዋል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። ይህ በእንዲህ እንዳለ ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን አንድ ሪፖርት አመለከተም። ይህ የተነገረው የብልጽግናው መሪዎች የኑሮ ውድነቱ በግማሽ ቀንሷል፣ ተአምራዊ እድገት ላይ ነን፣ የህዝቡን የኑሮ ውድነት የተሸከምንለት እኛንን በሚሉበት ተመሳሳይ ወቅትም ነው። ሰሙታላችሁም። የአስመራው መንግስት የአብይ አህመድ የኖቤል ሽልማት የተገኘው በብዙ ታንኮሎች ነው አለ። የአራት ኪሎ አስተዳደርን ከብዙ ጠላቶቹ ጋር ብናስታርቀውም ጠላቶችን አስተባበረብን ሲልም ገልጿል። ተጨማሪውን ይዘናል። ከአዲስ አበባ እስራኤልም ኢራንም የሚሰጡት መግለጫ ቀጥሏል። ኢራን ከአዲስ አበባ የሰጠችው መግለጫም ሉዓላዊነቴንና ህዝቤን ለመጠበቅ ሙሉ አቅሜን እንጠቀማለሁ የሚል ሆኗል። ሌላኛው መረጃችን ነው። በሌላ በኩል አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ስትል ኢራን አሳውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ቴህራንን ኒውክሌርና ባሊስቲክ ሚሳኤል የሌላት ሀገር እናደርጋታለን ማለታቸውም ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ እንደ ኤርትራ ያሉ ሀገራትን አስጠነቀቁም። ለኢትዮጵያ ወደብ ያስፈልጋታል የሚለው ሊያምኑበት ይገባል ሲሉም ተደምጧል። ትግራይ ና ሌሎች ክልሎችን አንስተው ባደረጉት ንግግርም እናንተ ትቀራላችሁ እንጂ የምክክር ኮሚሽኑ ይቀጥላል ሲሉ እርሳቸውን ፕሬዚደንት ለማድረግ ያዘጋጁት የሚባልለትን ኮሚሽን እንደሚቀጥሉበትም ተናግሯል። ህገ መንግስቱን የመቀየር ስልጣን አለኝም ብለዋል። የኑሮ ውድነቱ በእጥፍ ቀንሰዋል ሲሉም ተደምጧል። ሁነኛ ተቃዋሚዎቻቸው እንዲታሰሩ እንዲ ገደሉ እንዲሳደዱ፣ አሊያም ደግሞ ከውጭ ሀገር ወደ ሀገር እንዳይገቡ ያደረጉት ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ከተማ አንድም የተቃውሞ ሰልፍ ባለፉት ሰባት ዓመታትም እንዲፈቀድ ያላደረጉት የብልጽግናው ፕሬዚዳንት እንደ ኖርዌይ እንደ ስዊድን መሪ አድርገው ራሳቸውን ሲናገሩ በድጋፍ መልክ አንገታቸውን እየነቀነቁ የሚያዳምጧቸው ግለሰቦችን ከፊታቸው አስቀምጠው ነው። ከነዚህ ውስጥም ስማቸውን ደጋግመው ያነሱትና እያወዳደሱት ለልዩ ልዩ ነገር የሚገለገሉባቸውን ብርሃኑ ነጋን በለጠ ሞላን እና አረጋዊ በርሄን ነው። ብዙዎች አብይ ሰራሽና ብልጽግና ወለድ ቡድኖችን የወከሉ ሲሉ የሚጠሯቸው ሰዎችን በቤተመንግስት መንግስት የጠሩት ጠቅላይ ሚኒስትሩ ሲወደሱም፣ ሲጨበጨብላቸውም በዚህ ሲደሰቱ የሚታዩበት ቪዲዮ በመንግስት ሚዲያዎች ተሰራጅቷል። ጠቅላይ ሚኒስትሩ ሲበሳጩ የታዩበትም አጠገባቸው ሆኖ ባወደሷቸው ሰዎች ሳይሆን እርስ በጠሩት ድግስ ላይ አንገኝም ብለው የቀሩትን ሆኖ ታይቷል። እነዚህንም በእርሳቸው ማሞገሻና ማወደሻ መድረክ ላይ አንገኝም ብለው የቀሩትን የፖለቲካ ድርጅቶችን ብትመጡም ሀሳብ የላችሁም ሲሉ ተደምጧል። እርግጠኛ ነኝ ከተነሳው ሀሳብ በላይ ሀሳብ የላችሁም፣ ምንም ጥርጥር የለውም ካላችሁ ግቡና እንያችሁ። እርሳቸውን ፕሬዚደንት ለማድረግ የፈጠሩትን የምክክር ኮሚሽንን ያልተቀበሉትና በኮሚሽኑ ድግሶች ላይ ለመገኘት ያልፈቀዱትን ፓርቲዎች ድራጎት እንዳይቀርባቸው የሚላክ ስሙን እንዳይቋርጥባቸው ሲሉ ተችተዋቸዋል። የትግራይ ክልል ስም ጠቅሰውም ትቀራላችሁ እንጂ ኮሚሽኑ ስራውን ይቀጥላል ብለዋል። ኢንክሉዚቭ ናሽናል ዲያሎግን በጋራ እናሳካ፣ ትግራይን ጨምሮ ለማንም ጠቃሚ ነገር ነው ባይሆንስ መሆኑ እኮ አይቀርም ነገርየ አንተ ትቀራለህ እንጂ ነገርየ ይሆናል። ፈራ ተባ ሚሉ ፓርቲዎች አቋም ስለሌላቸው ዳረጎት እንዳይቀርባቸው ካልሆነ በቀር በየትኛውም መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም። ገብታችሁ ሀሳብ ለመስጠት ምን ችግር አለባችሁ? ከሆነ ቦታ የሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው። ባትወያዩስ ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን።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 ህገ መንግስቱን ለመቀየር ውስብስብ ሂደቶችን የሚጠይቅ ከሁሉም በላይ ለሁሉም ክልሎች የተሰጠ ስልጣን እንጅም የሀገሪቱ ጠቅላይ ሚኒስትር እንዳልሆነ ራሱ ህገ መንግስቱ ይገልጻል። ይሁን እንጂ ክልሎችን በፌዴራልና በሌሎች ክልሎች አቅም እየወረሩም ኢትዮጵያን የጦር ሜዳ ያደረጉበትን ለአምስት ዓመታት ብቻ እየተፈቀደ ስልጣንን እያራዘመው የቆዩት ጠቅላይ ሚኒስትሩ አሁንም ህገ መንግስት ቀይረው ፕሬዚደንት የመሆን ጉዞ ላይ መሆናቸው ለቅርብ ሰዎቻቸው የተናገሩት ጉዳይ ሆኗል። በዚህም ተቃዋሚዎች የሚሏቸውን ግን አንድም ቀን ሲቃወሟቸው ሰምተው ተሰምተው የማይታወቁትን ይልቁንም እንደሚደግፏቸው የሚናገሩትን እነ ብርሃኑ ነጋ፣ አረጋዊ በርሄና በለጠ ሞላ ያሉ የራሳቸው ሰዎችን ሰብስበው እራሳቸውን እያደነቁ ሲያስጨበጭቡ ብለዋል። ራሳቸው በተላላኪነት ነው እየኖርኩት ባሉበትና ለአመታትም የሬዲዮ ኦፕሬተር መሳሪያዎችን ተሸክመው በተለያዩ ግንባሮች በመዞር ለኢህአዴግ ሰዎችን በመላላክ እንደኖሩበት ባመኑበት የቀድሞ መንግስት ላይ 27ና ከዛ በላይ አመታት ቢቆዩም ራሳቸውን ግን እንደ ሁሌውም ከሌላ ዓለም የመጣ አድርገው ሲያቀርቡ ሰዎቻቸውን በተመስጦ ሲያደምጧቸው ተስተውለዋል። እኛ ከመጣን በኋላ በወታደርም ይሁን በፖለቲካ አቅም ሙያ ያላቸው የወጡም ጭምር መልሰን እና ኢትዮጵያ የተቋም እየገነባን ነው ያለን። ስለ ወደብ አስፈላጊነት አንስተው የተናገሩት ጠቅላይ ሚኒስትሩ ኤርትራን፣ ሶማሊያና ጅቡቲን ከቀይ ባህር ጋር አያይዘው ባደረጉት ንግግር አስጠንቅቋል። ለኢትዮጵያ ወደብ ያስፈልጋታል የሚለውን እነርሱም ሊያምኑበት ይገባል ሲሉም ተደምጧል። ቀይ ባህር በሚመለከት የኛ አቋም ለኤርትራም፣ ለጅቡቲም ለሶማሊያም የኢትዮጵያ ሰላም ግድ ነው። ሰላም ከሆነች እንጎዳለን ብለው ማሰብ ይኖርባቸዋል። የባህር በር ጉዳይ ፖለቲካ አናድርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም እንደሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። ኢትዮጵያ ከአፍሪካ ለመኖር ውድ ሀገር የሚል ሪፖርት በወጣበት ዕለት የተናገሩት ጠቅላይ ሚኒስትር አብይ የኑሮ ውድነት ዘንድሮ በእጥፍ ቀንሷልም ብሏል። ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷ ኢትዮጵያ ውስጥ ቢያንስ በግማሽ ይህ በእንዲህ እንዳለ ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃን መያዟን አንድ ሪፖርት ይፋ አደረግም። ይህ የተነገረው ኢትዮጵያን ተአምራ እድገት ላይ ያደረስን፣ የኑሮ ውድነቱን ለህዝቡ ተሸከምንለት፣ የኑሮ ውድነቱ በእጥፍ ቀነሰ ወዘተ የሚሉ ማብራሪያዎች በብልጽግና ሰዎች በኩል በቀረቡ ተመሳሳይ ሰሞን ነው። አገዛዙ የነ አይኤምኤፍን ፖሊሲ ተቀብሎ በርካታ የገቢ ማግኛ ዘዴዎችን በህዝቡ ላይ ጭኗል። ይህ ከአዲሱ በጀት ዓመት ማለትም ከሚቀጥለው ሐምሌ ወር ጀምሮ እንደሚባባስም ይጠበቃል። ስኳር ነዳጅ፣ ጨውና ሌሎችም መሰረታዊ ፍጆታዎች ሳይቀር እሴት ታክስ ይጠብቃቸዋል። የመብራት የውሃና ሌሎችም አገልግሎቶችን በየጊዜው የሚደረግ ጭማሪ ነው በሚቀጥለው በጀት ዓመት የታቀደላቸው። በዚህ ሁነት ውስጥ ከቀረቡ ንግግሮች ውስጥ ጠቅላይ ሚኒስትር አብይ አህመድ ሰሞንኛው ሚራክል ተአምራዊ እድገት ውስጥ ነን የሚለው ንግግራቸው የሚጠቀስ ሲሆን የኢትዮጵያውያንን አበልጽጊያቸዋለሁ ችግሩ አይናቸው አልተገለጠም አልተረዱኝም በሚል መናገራቸው አይዘነጋም። ከኑሮ ውድነቱ ጋር በተያያዘም ቢሆን የብልጽግናው ሹም አህመድ ሺዴ እንቁላልና ወተት እንኳን ጣሪያ ነኩ ሲባሉ ለህዝቡ የኑሮ ውድነቱን የተሸከምንለት እንደውም እኛንን በማለት መናገራቸው ይታወሳል። ማንኛውም ኢምፖርታንት አይተምስ ኤክስቼንጅ ርቱ በገበያ መወሰን ከጀመረ ማግስት ጀምሮ በእጥፍ ጨምሯል። ወደ ህብረተሰቡ ግን በዛ ደረጃ አልተላለፈም። አብዛኛውን አብዞርብ ያደረገው የፌዴራል መንግስቱ ነው። ስለዚህ ይሄ ለምን ሆነ? የኢንፍሌሽን ጫና በህዝቡ ላይ እንዳያመጣ ለማድረግ ነው። እንዲህ የሚባልለትን የሀገሪቱን የኑሮ ውድነትን በተመለከተ የወጣው ሪፖርት ደግሞም ኢትዮጵያን ለመኖር ቀዳሚያ ውድ ሀገር ናት የሚል ነው። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገራት መካከል በቀዳሚ ደረጃ ላይ ስትቀመጥ፣ ከአለም ደግሞ አምሳ ሶስተኛ ደረጃ ላይ ትሆናለች። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርቱ እንዳሳወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገራት ሁሉ ከፍተኛው ነው። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት ስለመሆኑም ተገልጿል። ይህም በተለይም በቋሚ ወይንም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጫቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉንም ኤፒኒውስ ዘግቧል። ኢትዮጵያ ለኑሮ ከባድ የተባለችው እንግዲህም እንደ ሶማሊያና ዙምባብ የመሳሰሉ ሀገራትን በመብለጥ ነው። ሪፖርቱ ኢትዮጵያን ዜጎች ከጥቂት ዓመታት በፊት ያገኙት ገቢ ላይ እንደቆሙ ናቸው፣ የኑሮ ውድነቱ ግን በብዙ ጥፎች አሻግቧል ሲልም አሳውቋል። የአስመራው መንግስት የአብይ አህመድ የኖቤል ሽልማት የተገኘው በብዙ ተንኮሎች ነው አለም። የአራት ኪሎ አስተዳደር ከብዙ ጠላቶቹ ጋር ብናስታርቀውም ጠላቶቹን አስተባበረብን ሲልም አሳውቋል። አንድ ሰሞን ጦርነት ያወዳጃቸው ሻዕቢያና ብልጽግናም የሰላም ስምምነት ካለያያቸው ወዲህ በቃላት ጦርነት፣ በወታደራዊ ዝግጅትና መሰል ጉዳዮች ላይ ተጠምደዋል። የአራት ኪሎ አስተዳደር ሰዎች ከአራት ዓመት በፊት የጨለማ ጊዜ ወዳቻችን ደማቸው ደማችን ነው ያለ ሻዕቢያ ጦር ነበር የሚሉለትን የአስመራውን መንግስት አሁን ታሪካዊ ጠላት ብለው ከእርሱ ጋር የተገናኘን ሁሉ የተወገዘ ይሁን የሚል ዘመቻ ላይ ናቸው። የኢትዮጵያ ያለው አላይ ግዛት በኃይል ወሮ የሚገኘው የኢሳያስ አገዛዝ ደግሞ የልወረር ነው ፕሮፓጋንዳ ላይ ይገኛል። ባለፉት ተከታታይ ሳምንታት በማስታወቂያ ሚኒስቴሩ በኩል የሚያወጡ ማብራሪያ ቀጥሩም ስለ ኖቤል ሽልማቱና ብልጽግናን አስታረኩ ስላላቸው ኃይሎች ገልጿል። እነ ዶናልድ ትረምፕ ለእኛ ነው የሚገባን የሚሉትን የኖቤል ሽልማትን በፈረንጆቹ 2019 ጠቅላይ ሚኒስትሩ ሲወስዱ ከኤርትራ ጋር ለሁለት አስርት ዓመታት የነበረውን ቁርሾ ወደ እርቅ መርተዋል የሚለው ቀዳሚው ምክንያት ነበር። በእርግጥ በትግራዊ ጦርነት መክፈታቸውን ተከትሎ የሰላም የኖቤል ሽልማታቸው እንዲነጠቅና እንዲነሳ የሚል አቤቱታ በተደጋጋሚ መቅረብ ጀምሮም ነበር። የአስመራው መንግስት ደግሞ ለጠቅላይ ሚኒስትር አብይ አህመድ ከተሰጠው የኖቤል ሽልማት ጀርባ ብዙ ተንኮሎች አሉ የሚል ሀተታን አሰራጅተዋል። ጠቅላይ ሚኒስትር አብይ አህመድና መንግስታቸው ከአመታት በፊት እርቅ ሲል ለኤርትራ ሉዓላይነትና ብሔራዊ ጥቅም ጥብቅና እንደሚቆም በመግለጽ ነበርም፣ አሁን ግን አሰብን በእጃችን ካላስገባን ኤርትራ ወዮልሽ እያለ ቀጥሏል ሲልም ያትታል። የኤርትራው መንግስት አክሎም የብልጽግናው መንግስት ሀገሪቱን ከጭቆና ለማላቀቅ ሲታገሉ የነበሩ አካላት ጋር ብቻ ሳይሆን ከተለያዩ ጠላቶቹ ጋር አስታርቄው ነበር በማለትም አብራርቷል። እንደ ኦብነግና ኦነግ ያሉ ድርጅቶች ጋር ስምምነቶች የተደረሱት በአስመራ እንደነበርም የሚታወስ ነው። ሻዕቢያ ቀጥሎ ያነሳው ደግሞ ኢትዮጵያ መንግስት ለዛ ሁለታችን የኤርትራ ጥላት የሆኑ ቡድኖችን አሰባስቦ የጦርነት ጉሰማ እያደረገ ነው ሲል ወንጅሏል። የኖቤል ሽልማቱን በኢትዮጵያ መንግስት ብቻ ተጽዕኖ ፈጣሪነት የመጣ ተደርጎ ቀርቧል የሚለው የኢሳይያስ አስተዳደር ከጀርባው ብዙ ተንኮሎችን የያዘ ነው። በሁለቱ ሀገራት መካከል የተደረሰ ስምምነትና የመጣ ሰላም የሁለቱም ነው ሲልም ነው የገለጸው። የብልጽግናው መንግስት የኤርትራን መርህ ተከትሎ ቢሆን ኑሮ ከምዕራባውያን ተጽዕኖ ይወጣ ነበር በማለትም በምዕራባውያን ማዕቀብ የጎበጠው ሻዕቢያ መክሯል። የሆኖ ሆኖ ሻዕቢያ የጦርነት ቅስቀሳ እየተደረገብኝ ነው ይላል። ፊልድ ማርሻል ብርሃኑ ጁላ በቅርቡ ሻዕቢያ ኩርፏል፣ እናም እየተወራጭ ነው ሲሉ መግለጻቸውም የሚዘነጋ አይሆንም። ከአዲስ አበባ እስራኤልም ኢራንም የሚሰጡት መግለጫ ቀጥሏል። ኢራን ከአዲስ አበባ የሰጠችው መግለጫም ሉዓላዊነቷንና ሕዝቧን ለመጠበቅ ሙሉ አቅሟን ትጠቀማለች የሚል ነው። ከቀናት በፊት እስራኤል በኢራን ላይ የከፈተችውን ጦርነት ፍትሐዊናም ራስን የማዳን ተልእኮ ነው ሲሉም በኢትዮጵያ የእስራኤል አምባሳደር አብርሃም ንጉስ መናገራቸው የሚታወስ ነው። አሁን ደግሞ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የሚፈጸመውን ጥቃት ለመመከት እንደዚሁም ሉአላ ሉዓላዊነቷንና ህዝቧን በሙሉ አቅሟ ለመጠበቅ ኢራን ዝግጁ ናት ሲሉም በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክባር ራዛኤ ተናግረዋል። አምባሳደሩ በሰጡት መግለጫም ኢራን ከእስራኤል ጥቃት ራሷን የመከላከል ተፈጥሯዊ መብቷን ትጠቀማለች ብለዋል። እስራኤል የተባበሩት መንግስታት ድርጅት ቻርተርን በመጣስ በሉዓላዊቷ ኢራን ላይ ጥቃት ፈጽማለች ያሉት አምባሳደሩም ኢራንም በመንግስታቱ ድርጅት ቻርተር አንቀጽ ሃምሳ ሁለት መሰረት ራሷን የመከላከል መብት አላት በማለት አብራል። በዚህ የሚኛ ጦርነቱን አልጀመር ነውም። ነገር ግን ህዝባችንና ሀገራችን ሙሉ አቅማችንን በመጠቀም ለመጠበቅ ዝግጁ ነን ብለዋል አምባሳደር ረዛ። አክለውም የእስራኤል ጽዮናዊ አገዛዝ የኢራንን ሰላማዊ የኒክሌር ተቋማትን የጥቃት ኢላማ አድርገዋል ያሉ ሲሆን በኒክሌር ተቋማት ላይ ጥቃት መፈጸም በአካባቢ ላይ የሚያደርሰው ጉዳት ለሁሉም ግልጽ ነው ሲሉም ነው የጠቀሱት። ከዚህም ባሻገር የአለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ዛሬ ባደረጉት ፍተሻም እስራኤል ኢራን የአየር ቦምብ ልትሰራ ነው ስትል ያቀረበችውን ክስ ሀሰት እንደሆነ አረጋግጠውልናል በሚል ተናግሯል። አምባሳደር ረዛ በመግለጫቸው ሆስፒታሎች፣ ብሔራዊ የሬዲዮና ቴሌቪዥን ህንፃ፣ የመኖሪያ ቤቶችና ንጹሀን በእስራኤል ጥቃቶች ኢላማ ተደርገውብናል ያሉ ሲሆን ይህም የሶስት ወር ህፃንና ነፍሰጡር ሴቶችን ጨምሮ በርካቶች እንዲገደሉ ምክንያት ሆኗል ይላሉ። በተጨማሪም የእስራኤል አገዛዝ ጥቃት የሰነዘረው ኢራንና አሜሪካ በኒውክሌር ጉዳይ ላይ ለአምስት ዙሪያ ክል ድርድር እያደረጉ ባሉበት ወቅት ነው ነው ሲሉ የተናገሩት አምባሳደሩ ይህም ማን ሰላም ፈላጊ ማንጸባጫሪ እንደሆነ የሚያሳይ ነው ሲሉ አሳውቋል በመግለጫቸውም። ይህ በእንዲህ እንዳለ አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ስትል ኢራን ገልጻለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ቴህራን ኒውክሌርና ባሊስቲክ ሚሳኤልን አይኖራትም ማለታቸውም ይታወሳል። ኢራን እስራኤል እየወሰደች ያለውን እርምጃ ተከትሎ በየቀኑ ሚሳኤሎችን እየተኮሰች ነው። ዛሬ በኢራን ሚሳኤል የተመታው ቤርሻባህ ውስጥ የሚገኘው ሶሮቃ ሆስፒታል ላይ የተፈጸመው ጥቃትም ሰባ አንድ ሰዎች የቆሰሉበት ስለመሆኑ የእስራኤል ባለስልጣናት አሳውቋል። ወደዚህ ሆስፒታል ያቀኑት ጠቅላይ ሚኒስትር ኔታንያሁ የምናካሄደው ዘመቻ ሲጠናቀቅ በኢራን እጅ ላይ ኒውክሌር ሚሳኤልም አይኖርም ብለው ዶናልድ ትረምፕ ላላቸው አገርነትም አድናቆታቸውን ገልጸው ነበርም። ኢራን በበኩሏ እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆንም አካባቢው ሲኦል ይሆናል ብላለች። የሀገሪቱ ምክትል የውጭ ጉዳይ ሚኒስትር አሜሪካ ወደ ጦርነቱ በቀጥታ የምትገባ ከሆንም ኢራን ሁሉንም አማራጮችን በጠረጴዛ ላይ መሆናቸውን በማስመልከት እናም አጠቃላይ ቀጠናው አረንቋና ሲኦል እናደርገዋለን ሲሉ አስጠንቅቋል። ምክትል የውጭ ጉዳይ ሚኒስትሩ አ አሁንም ዲፕሎማሲያዊ አማራጮችና መፍትሄዎች ለኢራን ምርጫ ናቸው ሲሉ ጠቅሰው፣ ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነም ማንም ወደ ድርድር ሊሄድ አይችልም ብለዋል። ይህ ጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስትሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት የተሳተፉ ፕሬዚደንት ሆነው ይታወሳሉ ሲሉም ነው የገለጹት። እኛ የምናስበው ይህ ጦርነት አሜሪካን የሚመለከት ጦርነት እንዳልሆነ ነው። ነገር ግን ወደ ጦርነቱ መግባት የሚፈልጉ ከሆነም ትራምፕ ሀብት ለዘላለሙ ወደማይመለከታቸው ጦርነት ተጎትተው የገቡ መሪ ተብለው ሲዘከሩ ይኖራሉም ብለዋል። ፕሬዚደንት ዶናልድ ትረምፕ እስካሁን ኢራንን ለማጥቃት ከእስራኤል ጋር እንደሚያብሩ የሚያመላክት ግልጽ ምላሽ ባይሰጡም በኢራን ላይ የሚፈጸም ጥቃትን ማጽደቃቸውን በተመለከተ ግን የአሜሪካ የመገናኛ ብዙሃን ላለፉት ተከታታይ ቀናት ዘግበውታል። የተወደዳችሁ ከኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።